ሰበር ዜና ምሽቱን በአማራና ኦሮሚያ ክልል አዋሳኝ ብዙዎች ልብ የሰበረ አስደንጋጭ አደጋ ተከሰተ። መንግስት በፍጥነት ከፋኖ ኃይሎች ጋር እውነተኛ ድርድር ያደርግ ካልሆነ አደጋ ላይ ነው። ይህ ተሰማው ደግሞ ከመሃል ኢትዮጵያ 4 ኪሎ መናገሻ አዲስ አበባ ነው። በአማራና ኦሮሚያ ክልል አዋሳኝ ብዙዎችን ልብ የሰበረ እጅግ አስደንጋጭ አደጋ አመሻሹን ተሰምቷል። በርካታ ውጊያዎች በሚደረጉበት በአማራና ኦሮሚያ ክልል አዋሳኝ ላይ የበርካቶችን ነፍስ የቀጠፈ እጅግ አስደንጋጭ አደጋ ተከስቷል። የበርካቶችን ነፍስ መንጠቁን የተገለጸው የሟቾች ቁጥር አሁን ከተጠቀሰው ሊጨምር እንደሚችል እየተሰማ ነው። የት ቦታ ነው? በምን አደጋ? በቆይታችን ሰሙታላችሁ። መንግስት በፍጥነት ከፋኑ ኃይሎች ጋር እውነተኛ ድርድር ያድርግ ካልሆነ ከባድ አደጋ ላይ ነው ይህን ያሰሙት፣ ታዋቂ ፖለቲከኛ ከመሃል አዲስ አበባ ሆኖ ነው። የአማራ ታጣቂ የፋኖን ኃይልና የጀመረውን የትጥቅ ትግል መናቅ መከላከያውን ዋጋ እያስከፈለው ነው ያሉት ፖለቲከኛው፣ በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል የሚደረገው ግጭት ከውጊያም አልፎ ወደ ጦርነት ደረጃ እየደረሰ ነው ሲሉም፣ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ስም በመጥራትም ተችተዋል። የፋኖን ኃይል መናቅም ከባድ ዋጋ እያስከፈለ ነው ብለዋል። መከላከያ ሰራዊት በፍጥነት ከክልሉ ሊወጣ ይገባል ሲሉ የተናገሩበት የብዙዎችን ቀልብ ስቧል። አሁንም ጊዜው አልረፈደም፣ ለእውነተኛው ድርድር ተዘጋጁ ያሉበትን በርካታ አነጋጋሪ ነገሮች የተነሱበትን ጉዳይ በዜናችን ተካቷል። ይህ በእንዲህ ሳለ ከወደ መቀሌ በቀጥታ ለጠቅላይ ሚኒስትር አብይ አህመድ ይፋዊ ጥያቄ መቅረቡን ዶይቼ ቬለ ዘግቧል። ለጠቅላይ ሚኒስትሩ የተላከው መልእክት ምንድን ነው? ማንስ ላከው? ዜናችን ምላሹን ይዟል። ብዙዎችን ልብ የሰበረውን በአማራና ኦሮሚያ ክልል አዋሳኝ የተከሰተውን አስደንጋጭ አደጋ ጨምሮ ሌሎችንም አመሻሹን የተሰሙ ዜናዎችን በስፋት የምናይ ይሆናል። ሰላምና ጤና በያላችሁበት የዓለም ጥግ ውዴቶ አቡልዴሊ ቤተሰቦች። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን፣ ያተርፉበታል። ላይክ ማድረግ ገንቢ አስተያየት መስጠት እንዳይረሳም፣ የምንለቃቸው መረጃዎች ከማንም ቀድሞ እንዲደርሶ የደወል ምልክቷን መጫን እንዳይዘነጉ እያስታወስን ወደ ዜናዎቹ አለፍን። መልካም ቆይታ ዓለም አቀፍ ትኩረት ያገኘው በመንግስትና በፋኖ ታጣቂ ኃይሎች መካከል የሚደረገውን ውጊያ አስመልክቶም ከመሃል አዲስ አበባ እውቁ ፖለቲከኛ መከላከያ ሰራዊትን በፍጥነት ከአማራ ክልል አስወጡም ከፋኖ ኃይሎች ጋርም እውነተኛ ድርድር አድርጎ የሚል ነገር አሰምተው ብቅ ብለዋል። በዚህ መሃል አመሻሹን በአማራና ኦሮሚያ ክልል አዋሳኝ ብዙዎችን ልብ የሰበረም አስደንጋጭ አደጋ ተከስቷል። በአማራና ኦሮሚያ ክልል አዋሳኝ የደረሰውን አስደንጋጭ አደጋ ከማየታችን በፊት ፖለቲከኛው መከላከያ ሰራዊት በፍጥነት ከአማራ ክልል ይውጣ፣ መንግስት ከፋኖ ኃይሎች ጋር እውነተኛ ድርድር ያደርግ፣ ካልሆነ ግን ከባድ ነገር ይመጣል ሲሉ ያስጠነቀቁበትና አስቀድመው በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል የሚደረገው ከዚህ ቀደም ግጭት እየተባለ የሚጠራው ከውጊያም አልፎ ወደ ጦርነት ደረጃ እየደረሰ ነው ሲሉም። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን በስም በመጥራት ተችተዋል። ፖለቲከኛው አበበ ተካ በአማራ ክልል የሚደረገው ውጊያ ላይ ሀገር ጠባቂ የሚባለው መከላከያ ሰራዊት የከፋ ዋጋ እየከፈለ ይገኛል ሲሉም ተደምጠዋል። እንደ ፖለቲከኛው ገለጻ ከሆነም የኢትዮጵያ ጦር መሪዎች በክልሉ ለሚደረገው ውጊያ ዝቅተኛ ግምት መስጠታቸውንናም ለፋኖ ታጣቂ ኃይሎችና ለጀመሩት ትጥቅ ትግልም የማናናቅ ነገሮች አሁን ዋጋ እያስከፈሉ ነው ሲሉ ተደምጠዋል። አሁን ላይ ታጣቂ ቡድኑ አቅሙን አጠናክሮ በመምጣትም እንደ አዲስ የጀመረ የተደራጀው ን ጥቃት ለመመለስም በጦር ኃይል መመከት የሚቻል አድርገው የሚወስዱ የጦር መሪዎችና አመራሮች መኖራቸውን ጠቁመዋል። ነገር ግን ይሄ የውድቀት ሁሉ መጨረሻው ነው ሲሉም አስጠንቅቀዋል። በአማራ ክልል የሚደረገው ውጊያ በአፋጣኝ እውነተኛ ድርድር ተደርጎ ካልቆመ ዳር ድንበር የሚያስከብረው መከላከያ ሰራዊት ለመገመት ከሚታሰበው በላይ አደገኛ ቅርቃር ውስጥ ሊከት ይችላል፣ የከፋ ዋጋም ያስከፍላል ሲሉ መልእክታቸውን አስተላልፈዋል። የፋኖ ኃይሎችን የትጥቅ ወንጌል አናንቀዋል። በሚል ስማቸውን ካነሱት ውስጥም የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአደባባይ ወጥተው የተናገሩትን አንድ ነገር ቃል በቃል አንስተውታል። ፋኖ ወየውልሽ፣ መሳሪያ የደበቅሽውን ብቅ ብቅ እያደረግሽ ነው፣ ብታስረክብ ይሻላል ያሉበትን የማሳሰቢያ ንግግር ቃል በቃል በማለትም ነቅፈዋቸዋል። ፖለቲከኛው አበበ ስሜታ ሆነው ሁኔታውን ሲያብራሩም ፋኖ ሞኝ አይደለም፣ ደግሞ እንደዚህ አይነት ነገር ባደባ አደባባይ አድርግ ተብሎ የማይደረግ መሆኑ እየታወቀም ይህን አድርጉ ማለት በፍጹም የማይመስልና ካንድ ከፍተኛ ጦር አዛዥ የማይጠበቅ ድርጊት ነው በማለትም ፊልድ ማርሻሉን ክፉኛ ተችተዋቸዋል። ፖለቲከኛው አበበ ይህን ያሰሙት ከአህዱ ራዲዮና ቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ መጠይቅ ላይ ነው። ኢትዮጵያ ታላቁን የሕዳሴ ግድብ መጨረሷ፣ አዳዲስ ግዙፍ ፕሮጀክቶች መሰረተ ድንጋይ የተጣለበት አዲስ አመት መሆኑ በመልካም ጎን እንደሚያዩት ገልጸዋል። ነገር ግን በሀገሩ ውስጥ የሚደረጉ የውስጥ ውጊያዎች በፍጥነት ካልቆሙ እነዚህን ሁሉ ከንቱ የማድረግ አቅማቸው ከፍተኛ መሆኑን ገልጸዋል። በአማራና ኦሮሚያ ክልል የቀጠለው የመንግስትና የታጣቂ ኃይሎች ውጊያ በተለይ በአማራ ክልል ያለውን ግጭት ብሎ ለማሳነስ መሞከር የማይቻልበት ደረጃ ላይ ደርሷል በማለትም በአማራ ክልል የሚደረገው ውጊያ መንግስትን ከፍተኛ ዋጋ ከማስከፈል አልፎ የሀገሪቱን ሁሉና የሚወስን እየሆነ ነው የሚል አቋማቸውን አንጸባርቀዋል። ከህወሓት ጋር ትጥቅ ስፈታትን አስመልክቶ የተደረሱ ስምምነቶች በተግባር ዜሮ ናቸው ያሉት አቶ አበበም ከአማራ ታጣቂ የፋኖ ኃይሎች ጋር በቶሎ ድርድር የማይደረግ ከሆነ አሁን ባለው ሁኔታ አጋጣሚውን የውጭ ጠላቶች ሊጠቀሙበት ይችላል የሚል ምክረ ሀሳባቸውንም አጋርተዋል። በሌላ ዜና በአማራና ኦሮሚያ ክልል አዋሳኝ የብዙዎችን ልብ የሰበረ አስደንጋጭ አደጋ ዛሬ አመሻሹን ተከስቷል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ጨፋሮቢት ከተማ ጃራ ድልድይ ተብሎ በሚጠራው አካባቢ በደረሰ አሰቃቂ ትራፊክ አደጋም የ11 ሰዎች ሕይወት ወዲያው ሲያልፍ 3 ሰዎች ላይ ከባድ ጉዳት መድረሱን የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ አስታውቋል። አደጋው የደረሰው ዛሬ ጥቅምት 2 ቀን 2018 ዓ.ም ተመረጥ ከአዲስ አበባ ወደ ደሴ በመጓዝ ላይ የነበረው የሰሌዳ ቁጥር ኢቲ 7329 የሆነ አውቶቡስ እና ከደሴ ወደ አዲስ አበባ በመጓዝ ላይ የነበረው የሰሌዳ ቁጥሩ ኢቲ 4145 ተሳቢ መኪና ጃራ ድልድይ አካባቢ በመጋጨታቸው እንደሆነ ተገልጿል። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ኃላፊ ዑመር ማህመድ በአደጋው እስካሁንም የ11 ሰዎች ሕይወት ወዲያው ማለፉን ገልጸው 23 ሰዎች ደግሞ ከባድ ጉዳት መድረሱን ተናግረዋል በተጨማሪም በርካታ ሰዎች ቀላል ጉዳት እንዳጋጠማቸው ጠቅሰው ጉዳት የደረሰባቸው ሰዎች በአሁኑ ሰዓት በጨፋ ሮቢት ሆስፒታል ሕክምና እየተደረገላቸው መሆኑን ገልጸዋል። የደረሰው አደጋ አስከፊ መሆኑን ተከትሎ የሟቾች ቁጥር ሊጨምር እንደሚችል የገለጹት ኃላፊው አያይዘውም ሲገልጹም አሽከርካሪዎች በሚጓዙበት ወቅት ላይ በጥንቃቄ ሊያሽከረክሩ እንደሚገባ ተገልጿል። በአማራና በኦሮሚያ ክልል በመንግስትና በታጣቂ ሎች መካከል ከባድ ውጊያዎች በቀጠሉበት ሰዓት ላይ የተሰማው ከባድ መኪና አደጋን ተከትሎም ኢትዮጵያውያን ምሕረቱን እንዲያወርድልን ወደ ፈጣሪ መጸለይ ያለብን የሚሉ መልእክቶች በማህበራዊ ሚዲያው ላይ በስፋት እየተሰራጩ ይገኛሉ። በሌላ ዜና ከትግራይ ለጠቅላይ ሚኒስትር አብይ አህመድ መልእክት ተልኳል። በትግራይ የሚንቀሳቀሱ ሲቪል ተቋማት ያለው ፖለቲካዊ ውጥረት የሚያረግብ እውነተኛና ሁሉን አካታች ውይይት እንዲጀመር ጥሪ አቅርበዋል። ከዚህ በተጨማሪም ተቃዋሚው ሳልሳይ ወያነ ትግራይ በበኩሉ በአፍሪካ ቀንድ እየታየ ያለው የተካረረ ፖለቲካዊ ውጥረት ወደ ከፋ ሁኔታ እንዳያመራ ዓለም አቀፍ ማህበረሰብ ሚናውን ይወጣ ብሏል። በህወሃትና የኢትዮጵያ ፌዴራል መንግስት መካከል እንዲሁም በኤርትራና ኢትዮጵያ መንግስት መካከል እየታየ ያለው ውዝግብ ባየለበት በዚህ ወቅት ላይ ትናንት የሰላም ውይይት መልእክት በማለት መግለጫ ወጡት። በትግራይ የሚንቀሳቀሱ ስምንት ሲቪል ማህበራት እየታዩ ያሉ ፖለቲካዊ ችግሮች ወደ ከፍ ሁኔታ ሳይሻገሩም በውይይት እንዲፈቱ ጠይቀዋል። በተለይም በትግራይ ያለው ፖለቲካዊ ክፍፍል አሳሳቢ ሆኖ እንዳለ ሲገልጹ የቆዩትም እነዚህ ሲቪል ተቋማትም በሰላምና አንድነት የተባሉ መድረኮች እየተካሄዱ መሆኑን ብንታዘብም ሁሉን አካታች አይደሉም ብለዋል። የተለየ ፖለቲካዊ አመለካከት ያላቸው የጸጥታና ፖለቲካ ኃይሎች ሲቪል ማህበራት እንዲሁም የተለያዩ ማህበረሰብ ክፍልን የሚወክሉ አካላትን ያሳተፈም እውነተኛ ንግግር እንዲደረግ ጥሪ እናቀርባለን ሲሉም ለጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አያይዞ መላካቸውን የተገለጸው ቀድሚያ ለሰብአዊ መብቶች በሴቶች ጉዳይ የሚሰሩ ጎርዞና ዩኖ የተባሉ ተቋማትን ጨምሮም ሌሎች በዚሁ መግለጫቸው ሁሉም አካላት ለሰላምና ውይይት ዝግጅታቸውን ያሳዩን ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና አንቶኒ ጉተሬዝ በላከው ደብዳቤም፣ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀች ነው ሲል ከሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤም የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልልም ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲል በደብዳቤው ላይ ማስቀመጡን ዘገባው አስተውሷል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በ2018 በፈረንጆቹ ሰላም የሚያወረዱት ጠቅላይ ሚኒስትር አብይ አህመድ አሁን ከባድ ሁኔታ ላይ ተገኝተዋል። ታዲያ አቶ የማነ ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ ነፃነትና ሉዓላዊነት ለመጋፋት በማሴር ሲሉ ከሰዋል። ህወሓት በበኩሉ ትላንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ አላማ ያዘለ ክስ የኢትዮጵያ የውጭ ጉዳይ ሚኒስትር ሰንዝሯል ብሏል። እንደዚህ ያለ የሀሰ ውንጀላ የፌዴራል መንግስት የፕሪቶሪያው ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲልዋት በደብዳቤው ላይ ገልጿል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም በኤክስ ገጻቸው ላይ ባሰፈሩት መልእክትም ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ጅራፍ ራሱ ገርፎ ራሱ ይጮዋል እንዲሉ ሲሉ ተችተዋል። ላለፉት ሁለት ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለም በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቶ አለ ሲሉም ጽፈዋል። ግዛት ማስፋፋትን ኢላማ ያደረገ ይህ የፕሮፖጋንዳ ዘመቻ በግዴለሽና ተንኳሽ ዛቻ የታጀበ ነው ሲሉም አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም ተመረተ በጻፎ ደብዳቤ ኤርትራና አዋት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነች ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏል ተገልጿል። ፕሬዝደንት ኢሳይያስ አፈወርቂ በበኩላቸው ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይህ ከህሊና በላይ ነው። ታሪክን የማያውቁ ብቻ ናቸው የሚያዳምጡት፣ ማለታቸውን ደግሞ የማነ ገብረ መስቀል በዚሁ ጽሁፋቸው ላይ አጣቅሰውታል። አቶ የማነ መልሳችንና ለኢትዮጵያ መንግስት ምክራችን አንድ ነው ሲሉ ባስቀመጡትም መልሳችን የኢትዮጵያን ህዝብ ለትርጉም አልባ ጦርነት አትማግዱ ያሉት ነው። ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም የፕሬዝዳንት ኢሳያስ አፈወርቂን ንግግር አጣቅሰውታል። ሰላም